ቅዱስ ማርቆስ ከአራቱ ወንጌላውያን አንዱ ሲሆን ከሰባ ሁለቱ አርድት ውስጥ ነበር። ክፍሉ ማለትም ወንጌልን ከጻፉት አራቱ አባቶች ሁለቱ ከሐዋርያት ወገን፣ ሁለቱ ደግሞ ከአርድት ወገን ነበሩ። ቅዱስ ማርቆስ በመጽሐፍ ቅዱስ ውስጥ ዮሐንስ በመባል የሚታወቁ ሦስት ሰዎች አሉ። ዮሐንስ መጥምቅ፣ ዮሐንስ ወንጌላዊና ዛሬ ታሪኩን የምናየው ዮሐንስ ቅዱስ ማርቆስ ነው። ቅዱስ ማርቆስ አይሁዳዊ ባለጸጋ ከነበሩ አባቱ አርስጦቡሎስ እና እናቱ ማርያም በሰሜን አፍሪካ በሊቢያ ተወልዷል። ያደገው ግን በኢየሩሳሌም ሲሆን በዘመኑ ሰጡ የነበሩትን የላቲን የግሪክና የዕብራይስጥ ቋንቋዎችን ተምሯል። የመጀመሪያዊቱ ቤተክርስቲያን በእነርሱ ቤት ነበረች። ጌታችን ኢየሱስ ክርስቶስ የመጀመሪያውን ተአምር በቃና ዘገሊላ የሰርግ ድግስ ላይ ሲያደርግም ዘመድ ስለነበረ እንግዳ ሆኖ ተገኝቶ የውሃውን ወደ ወይን መቀየር ተአምር ተመልክቷል። ጌታችን ኢየሱስ ክርስቶስ ለምሴተ ሐሙስ ዝግጅት በማርቆስ ወንጌል ምዕራፍ 14 ቁጥር 13 ላይ ወደ ከተማ ሂዱ፣ ማድጋ ውሃ የተሸከመ ሰውም ያገኛችኋል፣ ተከተሉት፣ የሚገባበትንም የቤቱን ጌታ መምህሩ ከደቀ መዛሙርቴ ጋር ፋሲካን የምበላበትን የእንግዳ ቤት ወዴት ነው ይላል በሉት በማለት ያሀ የተነገረለት ቤቱን የሚያሳያቸው ልጅ ቅዱስ ማርቆስ እንደሆነ አባቶች በትውፊት ይነግሩናል። በዚህም ውሃ ይዞ መታየቱን መተርጉማን በብሉይ ኪዳን ርብቃ ለይስሐቅ፣ ራሄል ለያዕቆብ እንዲሁም እመቤታችን ለክርስቶስ እናትነት የታጨችው በውሃ ዳር መሆኑን ይዘው ቅዱስ ማርቆስ ለክርስቶስ ሙሽርነት የታጨው በዚህ ቅጽበት እንደሆነ ያስረዳሉ። ቅዱስ ማርቆስ ጌታችን በተያዘበት እለትም፣ እርቃኑን በነጠላ የሸፈነ አንድ ጎበዝ ይከተለው ነበር በማለት በማርቆስ ወንጌል ምዕራፍ 14 ቁጥር 21 ላይ የተገለጸው ጎበዝም ማርቆስ ነበር። ማርቆስ ማለት መዶሻ ማለት ነው፣ እንዲሁም የጌታ ተመልካች ማለት ነው በማለት ይገልጹታል። ግብፃውያን ጌታችን ሐዋርያትን ዓለምን ዞሮ እንዲያስተምሩ ባዘዛቸው መሰረት ለማስተማር ሲሄዱ መጀመሪያ ከቅዱስ ጳውሎስ እና በርናባስ ጋር በአገልግሎት እያሉ ጵንፍልያ በአሁኑ ስሟ አንታሊያ በምትባል የቱርክ ግዛት ሲደርሱ ቅዱስ ማርቆስ እናቴ ናፈቀችኝ ልመለስ በማለቱ ቅዱስ ጳውሎስ ቢቆጣም ስላላስቻለው ወደ እናቱ ተመለሰ። ኋላ ላይ ድጋሜ ለሁለተኛ ጊዜ ለአገልግሎት ሊሄዱ ሲሉ ቅዱስ ጳውሎስ ተቃወመ። ከዚያም ቅዱስ ጳውሎስ ከሲላስ ጋር፣ ቅዱስ ማርቆስ ደግሞ አጎቱ ከሆነው ከበርናባስ ጋር ለአገልግሎት ሄዱ። በሮምም ቅዱስ ጴጥሮስን አገኘው። በዚያም ብዙ ተማረ። ቅዱስ ማርቆስ ከአራቱ ወንጌላውያን አንዱ ሲሆን ከሰባ ሁለቱ አርድት ውስጥ ነበር ክፍሉ። ማለትም ወንጌልን ከጻፉት አራቱ አባቶች ሁለቱ ከሐዋርያት ወገን፣ ሁለቱ ደግሞ ከአርድት ወገን ነበሩ። ይህም የሆነበት ምክንያት ከሐዋርያት ወገን መጻፉ ከጌታ እግር ስር ቁጭ ብለው የተማሩ ስለሆኑ የሚጽፉትና የሚናገሩት ነገር ታማኝነት ስላለው ነው። ከአርድእት ወገን መጻፋቸው ደግሞ ለአገልግሎት ሲወጡ እንደ ሐዋርያት አይደላችሁም፣ ምን ታውቃላችሁ እንዳይሏቸው ከሁለቱም ወገን ወንጌል ተሰበከች። ቅዱስ ማርቆስ ብዙ ጊዜ የአራማይቅ ቃላትን ይጠራል። ለምሳሌ ጣሊታ ጌታችን ኢየሱስ ክርስቶስ በዘመነ ስጋዌው ማለትም ከልደቱ እስከ ትንሣኤው ባለው ጊዜ ውስጥ ካደረጋቸው ታምራት መሃል ሙታንን ሲያስነሳ ሶስት ጊዜ ተጽፎልናል። ከእነዚህ መካከል የሆነችው የኢያይሮስ ልጅ ናት። በማርቆስ ወንጌል ምዕራፍ አምስት ቁጥር አርባ አንድ ላይ የብላቴናይቱንም እጅ ይዞ ጣሊታ ቆሚ አላት። ፍቺውም አንቺ ብላቴና ተነሺ እልሻለሁ ነው። በተጨማሪም በማርቆስ ወንጌል ምዕራፍ 7 ቁጥር 34 ላይ ደንቆሮና ኩልታፋ የሆነውን ሰው አመጡለት ጊዜ ወደ ሰማይ ማሻቁ ባይቶ ቃተተና ኢፍታህ አለው፣ እርሱም ተከፈት ማለት ነው። እነዚህን የመሰሉ በሌሎች ወንጌላት ላይ የማይገኙ ቃላትን የያዘ እንዲሁም ሐዋርያት ከጌታችን ጋር ሆነው ማዕበል በተነሳባቸው ጊዜ በሌሎቹ ወንጌላት ጌታ ተኝቶ እንደነበር ሲጻፍ ቅዱስ ማርቆስ ደግሞ በዋናነት በመርከቡ በስተኋላ እንደተኛ በማርቆስ ወንጌል ምዕራፍ አራት ቁጥር 38 ላይ ብቻ እናገኛለን። ይህንም የማርቆስ ወንጌል በምዕራፍ ትንሹ ቢሆንም ስብስብ ያለና ግልጽ ያሰኘዋል። ቅዱስ ማርቆስ በእናቱ ቤት የተደረገውን ጨምሮ ብዙ ታምራትን እያየ በልቡ የያዘ አባት ነው። ወንጌላዊው በገጸ አንበሳ ይመሰላል። ይሄም በእስክንድርያ የነበሩ የላም ጣዖታት አመድ በማድረጉ አንበሳ የላም ጌታዋ ነውና። እንዲሁም አንድ ቀን ከአባቱ ጋር በመንገድ ላይ ሲሄዱ አንበሶች አገኟቸው። አባቱ ሂድ አንተ ገና ልጅ ነህ ቢለው፣ አይ አባቴ አለና አንበሶቹን አባረራቸው። አባቱም እንዴት አደረክ ሲለው፣ በእኛ ቤት የነበረው ጌታችን ኢየሱስ ክርስቶስ አምላካችን ነው ብሎ ስለ ክርስቶስ አስተማረው። አባቱንም አጠመቀው። በተጨማሪም ወንጌሉን በምድረ በዳ በሚኖር አንበሳ አይነት በምድረ በዳ የሚጮህ ድምጽ እያለ በመጀመሩ ነው። ከዚህ በኋላ ከ43 እስከ 49 ዓመተ ምህረት ባለው ጊዜ ውስጥ ወደ እስክንድሪያ ሄደ። በዚያም አንድ አሪያኖስ የሚባል ጫማ ሰፊ ሰው አገኘና ጫማዬን ስፋልኝ ብሎ ሲሰጠው ወስፌ እጁን ወክቶት ኤስታኦስ ብሎ ጮኸ። ትርጉሙም አንድ አምላክ ማለት ነው። ቅዱስ ማርቆስም ማን አሁን ያልከው ሲል ጠየቀው። ይህ ጫማ ሰፊም አላውቀውም ሲሉ ሰምቼ ነው አለው። ይህን አጋጣሚ ተጠቅሞ ይህ አንድ አምላክ ያልከው እግዚአብሔር ነው ብሎ አስተማረው። እርሱም አመነ። በዚህ ሰው ቤትም ከአራቱ አበይት መናብርት ማለትም ኤፌሶን፣ ቁስጥንጥንያ፣ ሮምና እስክንድሪያ መካከል አንዷ መንበረ እስክንድሪያ በዚህ ጫማ ሰፊ ቤት ተጀመረች። ኋላ ላይም ቅዱስ ማርቆስ ከግብፅ ከመሄዱ በፊት አንያኖስን ሊቀጳጳስ አድርጎ ሾመ። ሶስት ካህናትና ሰባት ዲያቆናቱንም ሾሙላቸዋል። ብዙ ሰዎችም ክርስትናን ተቀበሉ። ቅዱስ ማርቆስም በሌሎች ብዙ የአፍሪካ ሀገራት ለሁለት ዓመታት ያህል አስተማረ። ከዚያም የትንሣኤ በዓልን ለማክበር ወደ እስክንድሪያ ሲመጣ ቀድሞ ህዝቡን ከጣዖት አምልኮ ሲያስወጣና ገንዘባቸው ሲቀንስባቸው ቀንተው እየነበሩ ሲያሴሩበት ነበርና ወደ እስክንድሪያ መጥቶ ቅዳሴ እያደረገ እያለ አቋርጠው ገቡና ያዙት። አሰቃይተውም ወደ እስር ቤት አስገቡት። በነጋቲያውም መያዛ ሰላሳ ቀን ከበሬዎች ጋር አሰሩትና በሬዎቹ እንዲደነብሩና እንዲሮጡ አደረጓቸው። በዚህ ጊዜ በከተማው እየጎተቱ አሰቃዩት። በ69 ዓ ም ማለትም ወንጌሉን በጻፈ ከ25 ዓመት በኋላ ነፍሱ ከስጋው ተለየች። ይህ አልበቃ ብሏቸው ግን ሊያቃጥሉት ሲወስዱት በሰማይ ታላቅ ተአምር ታየ። ዝናብ ዘነበ፣ ማዕበል ተነሳ። ገዳዮቹን ፈርተው ሸሹ። ምእመናንም መጥተው ወደ ባውክልያ ቤተ ክርስቲያን ቀበሩት። እንደ አውሮፓውያን አቆጣጠር በ828 የወንጌላዊውን አጽም ከአሌክሳንድሪያ ወደ ጣሊያን ቬኒስ ተወስዷል። በአሁኑ ጊዜም በባዚሊካ ዴ ሳን ማርኮ ይገኛል። በሀገራችንም አባ ሰላማ በኒቅያ ጉባኤ አሪዮስን በብርቱ ከተሟገተውና ገተውና ከረታው አትናትዮስ ጵጵስናን ተሹሞ ከመጣበት ጊዜ አንስቶ እስከ አስራ ዘጠኝ አርባዎቹ በንጉሠ ነገሥት ኃይለ ሥላሴና በብዙ ሊቃውንት ጥረት አቡነ ባስልዮስ ፓትርያርክ ሆነው እስኪሾሙልን ድረስ ማርቆስ አባታችን፣ እስክንድሪያ እናታችን እንል ነበር። ስለዚህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አባቶች ክህነት ወንጌልን ከጻፈው ጌታን ካየው ታምራቱንም ከተመለከተው ከሐዋርያት ከተማረው ከቅዱስ ማርቆስ የተሰጠች ፍጹም ክህነት ናት። ማርቆስ ሐዋርያ